ል ል ሽገላ ሰብ አለማጋነን ይህንን ቪዲዮ የሃይሚን ቪዲዮ ማለት ነው በቀን ማለት ነው ቢያንስ አምሳ አልኳቸው ሀያ አምስት ጊዜ አየዋለሁ በቀን ማለት ነው። ለምን እንደሆነ አላውቅም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ዛሬ አንድ አዲስ ነገር ይዤላችሁ መጥቻለሁ። አዲስ ነገር ይዤላችሁ ስመጣ ስለ ፋሲልን በተመለከተ ነው። ፋሲልን በተመለከተ በተመለከተ ፋሲል እነጆጋ እነ አኗር ጋር ሰርቶ ነበር ከዚህ በፊት ለምን በነሱ ጋር በሰራ ጊዜ ለምን ቻናል አልከፈተም አሁን እንዴት ሊከፍት ይችላል ብላችሁ ብዙዎቻችሁ ጠይቃችሁ ጠይቃችሁኛል እንዲሁም ደግሞ ቻናል ስለተከፈተለት ሲስ ቀንተሽ ተናደሽ ነው ይላላችሁኝ ደግሞ እኔ ቻናል ስለመከፈቱ ሳይሆን የተናደድኩት የተናገርኩት ስለ ሀይሚ ነው ያወራሁት ብዙዎቻችሁ ደግሞ ብዙዎቻችሁ ሀሳቤን አሴብት አድርጋችሁታል። ስለ ሀሜ ያለው ነገር የስሟ ነገር መጽዳት አለበት ብላችኋል። አሴብት አድርጋችሁታል፣ አመሰግናለሁ። አሴብት ያላረጋችሁት ደግሞ ዞር እያላችሁ እሷ ከመጀመሪያ ጀምራ ከበፊት ምን አይነት ቪዲዮ እንደምታስተላልፍ ምን አይነት ቪዲዮ እንደምትሰራ ከብሩኬም በፊት አብርሃም ጋር እያለች እዩዋት፣ መጀመሪያ ማለት ነው፣ ለመረዳት ማለት ነው። ሲቀጥል ደግሞ ብሩክ እንዴት አልተከራከረላትም እንዴት አላስከበረላትም ላላችሁት ነገር ፌደራል ወይም ደግሞ ሌላ ነገር አለም። ብሩክ ለሀይሚ ፍቅረኛዋ ነው እንጂ ፌደራል አይደለም። ምክንያቱም ምንም የሚያውቀው ነገር የለም እዚህ ጋር። እንደውንም እሱ ነበር እንደውንም ተበደልኩ ብሎ እንትን ማለት የነበረበት ምክንያቱም ቀለበት አድርገልኝ ያለችው እሷ ስለሆነች ማለት ነው። አሁን ችግር ያመጣው ችግር የፈጠረው ይሄ ቀለበት ነው። አስሬ እየመጣች ታወሪያለች ለምትሉኝ ደግሞ መቶ ጊዜ መምጣት መፍትሄ ነው መብቴ ነ። ቻናሉ ራሴ ነው የማወራው፣ ራሴ ነኝ። ሀሳብ ከመጣል ይመጣለሁ። መጥቼ ከቤተሰብ ጋር አወራበታለሁ። እኔ የሚያስጨንቀኝን ነገር ከቤተሰቦች ጋር አውርቼ ችግሩን እፈታለሁ። በቃ ለምን ብቻዬን እጨነቃለሁ? ምን አስጨነቀኝ? እና ቻናል የከፈትኩ ለምንድን ነው ታዲያ? እኔ ቲክቶክ ላይ እንደዚህ ሀያ አራት ሰዓት ቁጭ ብዬ ማውራት አልችልም። ባለችን ሰዓት ይቺ የተሰማችኝን ስሜት አውርቼ ነው የምወጣው። ከዛ ግን በኮመንታቸው ነው እኔ ሀሳብ የምረዳው። ስለዚህ እንዴት ጆዬን የን ልጠይቃል አላለም ብላችኋል ጆዬ ይጠይቅ አይጠይቅ እኛ ምን እናውቃለን አላየንም ቪዲዮ እኛ ኮ ቪዲዮ ላይ በቀረበልን ነገር ነው ሀሳብ የምንሰጠው ሲቀጥል ደግሞ ጆ ጆ ምንም አይመለከተውም እዚህ ጋ እዚህ ጋ ሀይሚ ተገድጃለሁ ሳይሆን ያለችው አንድ ቀን ሁለት ቀን ታክሲ ሸኘኝ በመኪና ነው ያለችው በመኪና ሸኘኝ ነው ያለችው። እና እሱ ደግሞ ቀለበት አረኩላት የሚለውን ነገር እንዴት እንደሆነ አብራርቶ መናገር አለበት። ቀለበት ቀልድ ነው ወይ ነው ያል፣ ነው ጥያቄን ያቀረብ ነው። ስለዚህ ጥያቄ ያቀረብ ነው ደግሞ እኛ የሀይሚን አቋምና የሀይሚን ውሳኔ ስለምናውቅ ነው የጠይቅ ነው እንጂ እንደ ማንኛውም ሴት ብትሆን ሀይሚ እኮ ኦኬ ብለን ዝም ብለን እስካሁን ድረስ ለምን የሀይሚን አቋም ስለምናቅ ነው። ለብሩኬ ለእንትና ለፍጼ እንዴት አይነት ምን አይነት ሀራካት እያሳየች እንደምትከላከል አይታቸዋል ሴትነቷን ለማስከበር እንትና ብሩኬንደር ሲላት ዱባይ ላይ መታ እንዴት ነው ያለችው? አክብራው በክብር ባለው ነገር ትጸጸትበታለህ፣ ምንም ነገር እንዳታደርገኝ ነው ያለችው። ሶ አክብራው ነው እንደዛ የሆነችው። ፍጹምን እዛ ደብረ ዘይት ፕራንክ እንደር ብሎ ፕራንክ ስታደርገው እንዴት ነው በጥፊ በጥፊ ነው ያለችው። ምን አይነት ሴት ነው የምመስልህ ስታየኝ? በቃ በክብሯ የማትደራደር ሴት፣ ይሄን ይሄንን አስተምራናለች። ስለዚህ ከዛ የተነሳ ነው እንዴት ለሱ እሺ ብላ እንዴት ነው ቀለበት ያደርገላት። የሆነ አፍዛ ደንግዛ አድርጎባት ነው ወይስ ምን አድርጎባት ነው የሆነ ነገር ሶ እንሻትለውማ። ለዛ ነው እንጀ ተከራከር ነው። እኛ ሀይሜ አድርገዋለች እያልን አይደለም። ላልገባችሁ ሰዎች ማለት ነው ጆን ጠይቁ ላላችሁት ነገር ጆን አይጠይቅም ወይ ብሩኬ ላላችሁት ነገር እንዴት ብሎ ነው የሚጠይቀው? በአካል አግኝቶት እያናገረው አይደል እንዲህ ጆጋ ምን ወሰደው? ጆጋ የሰራበትን ሰርቶ ሄዷል። ሲቀጥል ደግሞ ፋሲል ራሱ በእንደዚ አይነት ኬዝ ሀይሚ ላይ እንደዚህ አይነት ነገር አድርጎ መክፈት አልነበረበትም። ቻናል ማለት ነው። መታወቅ ለቤተሰብ መታወቅ ከፈለገ ስንት አይነት አይዲያ ነበረ፣ እንደዚህ ብሎ ሳይሆን። ፍጽ ያሁን ማለት ነው በጥሩ ስነ ምግባር መጥቶ ለእነሱ ብዙ ነገር መስዋዕትነት ከፍሎ ሰርቶ ለምነውት፣ ቤተሰብ ለምነውት፣ ለፍጹም ለምን ዩቱብ ቻናል አይከፈትም ተብሎ፣ እውነት አንድ ቪዲዮ ጭኖ በደቂቃ ነው አስር ሺ ምናምን የገባው። ለምን በመልካምነት ስለሆነ የመጣው መጀመሪያ የመጣበት ጥሩ አልነበረም፣ ግን በኋላ ሁሉም ነገር ሲያስረዱን ሲገባቸው በቃ የጨረቃ ፋሚሊ ወንድም አድርገው ቤተሰቦቹ እንዳለ ወደዱት። ፍጹም ነው ማለት ነው ሶ አሁንም እሱ እሱ እንዲህ የዩቱብ የመስራት እቅዱ ቢኖረው ኖሮ እቅድ እንደዚህ ከፍቶ መስራት እቅድ ካለው በእንደዚህ አይነት ኬዝ ቢመጣ ጥሩ ነው። ለራሱ ነው ሪስፔክት የሰጠነው። ዛሬ እኮ ሀይሜን እንደዚህ ቢያደርግ ነገ ደግሞ ሌላ ቦታ መሄዱ እንደዚህ ሊሰራ ይችላል። ለምን ጆዬ ጋር ሰርተዋል፣ ሶፊያ ጋር ሰርተዋል። ለምን አሁን ነገም ይቀጥላል። ለዛ ብለን ነው እንጂ ሌላ ነገር አስበን አይደለም። ወንድማችን ነው ይስራ፣ ይደግ ምንም ማለት አይደለም። ሌላው ደግሞ ዛሬ ጁምአ ነው። በጅምአው ቀን እንግዲህ ሶፍዬን ሁልጊዜ አያት አለው። እንግዲህ አዲስ ህይወት አዲስ ምዕራፍ ይላል ያገሬ ሰው። እዚህ ጋር እንግዲህ አኗር ታውቁታላችሁ። አኗርም የጨረቃ ፋሚሊ ቤተሰብ ነው፣ የግሪስ ሆኖ አሁን ከግሪስ ወቷል እና በዚህ አጋጣሚ ማለት ነው፣ እንዴት ነው ይሄ ነገር ለካፕልነት ይመቻል ወይስ አይመችም? አኗር፣ ልጅ መሰለኝ። ቤተሰብ ምን አገባሽ እንዳትሉ ደግሞ እኔ ማገባውን እንግዲህ አንድ ቀን ፈጣሪ ሲፈቅድ ነው ማሳያቸው። ብዙ ጊዜ የሆነ ነገር ስናገር ምን አገባሽ ይላሉ ቤተሰቦች ማለት ነው፣ አንዳንድ ቤተሰቦች ማለት ነው። ግን እንደ ሀሳብ ነው። እኔ ሶፍዬ ማለት ነው ጠንካራ፣ እነሷን በጣም ነው የምወድላት። ከስደተኛ እህታችንም ስለሆነች ሁን ምን ይሆን አላውቅም፣ ብቻ ግን በጣም ጀግና ጎበዝ ናት እና የሚገባትን ወንድ ከጎኗ እንዲሆን መልካም ፈቃዴ ነው። ምናልባት እንግዲህ አኗር አኗር እንጃ ልጅ መሰለኝ፣ ሳየው ሳስበው ማለት ነው። ለምን የቁመታም ሰው እኮ መፍረድ ይከብዳል። ምን አይነት ማለት ደግሞ ቁመቱም ከመርዘሙ ጺም የለውም ደግሞ የሚገርመው ነገር ማለት ነው። ማለት እንደዚህ ስላችሁ ልጅ ነው ለማለት ፈልጌ ነው። ከልጅ ጋር መዋል ያው ችግር ነው የሚሆነው በኋላ ማለት ነው። ሶፊዬ ደግሞ እንደምታያዋት እንግዲህ ቶፊክ ነበር በህይወቷ ውስጥ፣ በዛ ላይ ስደት ነበረች። አሁን ደግሞ እንደገና ሌላ ድካም እንዳይሆንብሽ ስለዚህ ያው አጠገቡ ያለሽ አንችነሽ የምታውቂው ሁኔታዎቹን እንግዲህ አይተሽ እኔ ስለ ሳመችው ነው ያኔ ምክንያቱም አንድ ሴት ልጅ የሆነ ነገር ሳይኖራት መቼስ እንደዛ ይሆናል ብዬ አልገምትም አልገምትም ሀይሚ እንኳን ከስንት አመት ማለት ስንት አመት አልኩኝ ከስንት ወር በኋላ ቆይታ ነው ብሩኬን አንድ ቀን ጉንጭ የሳመችው ማለት ነው ሶ ያው እውነት ሆነ ሁሉም ነገር ማለት ነው አሁንም ሶፊያ እንዴት ነው አኗርን አስበሽበት ነው አልመሽበት ነው የአንቺ ጊዜና የእሱ ጊዜ ትንሽ ልዩነት ዲፍረንት ያለው መሰለኝ ነው ወይ? ስለ ስራ ብላችሁ ነው ያኔ። አንዳንድ ነገራቸው ጥሩ ነው ግን ዲቴል የሆነ ማች አላደረገልኝም። ለምን እንደሆነ አላቅም። ቤተሰብ ማች አላደረገልኝም ስላችሁ ወይ ሶፊን ወይ ወይም አኗርን እየናቅኩ አይደለም። ቤተሰብ ልላቸው የፈለግኩት ነገር አንዳንዴ ጭንቅላታችሁ የሚቀበለው ነገር አለ፣ አደለ እንደዛ ማለት ነው። እኔ አሁን ትንሽ ቅር ያለኝ ልጅ ነው የሚለው ነገር ነው። ሌላ ነገር አደለም። ቤተሰብ ቁመቱ መለሎ ነው፣ መልኩ ጥቁር ነው። ጥቁር ወንድ በጣም ደስ ይለኛ፣ በነገራችን ላይ ማለት ነው። ውድ ቤተሰቦች ማለት ለማድረቅ ነው እያልኩ ያለሁት ማድነቅ ማድረቅ መብታችሁ ነው፣ በነገራችን ላይ ማለት ነው። እና ከዛ ከዛ አንጻር አኗር ልጅ ካልሆነ ለሶፍዬ እንግዲህ ይመጥናል። ነገር እንደዛ ብቻ እንደዛ ብለን እንውሰደውና ኤንዌ ሶፍዬ ምን ያክል አስበሽ በታል ለቤተሰቦች ስታስተዋውቂ ወደ ዩቱብ ቻናል ይዘች ስትመጺ በድጋሚ ሌላ ስብራት እንዳትፈጥሪ ማለት ነው። ምክንያቱም ሴት ልጅ በቃ በሕይወቷ እንዴ ከተሰበረች ድጋሚ ድጋሚም ያው ነው የሚመስላት ና ይህን ነገር ቆም ብለሽ ብታስብበት የተሻለ ነው። ስራ ከሆነ ኦኬ፣ ምንም ማለት አይደለም አሴፕት እናረግሻለን። ግን ደግሞ ትክክለኛ ህይወቴ ምኖረው ሰው ይሄ ነው ብለሽ ቤተሰብ ዩቱብ ቻናልሽ ላይ ሴብ እስካላረግሽ ድረስ ማንም ሰው መጥቶ መስራት ይችላል። ግዴታ አይደለም ግን እኔ እንዳውም ከንትና ጋር ስትሉ በጣም ደስ ብሎ ነበርክ። እሷና እሱ ይሄዳሉ በቃ ማለት ይሄ ማን ነበር? እግሪስ ጋር የሚሰራው ኦ ማይ ጋድ ስሙን አምጥልኝ፣ ሁኔታ ማነው ስሙ? አይ ይሳቅ ይሳቅ ይሳቅ ፋኒ ነው። በቃ ይሳቅ እና ሶፊያ በጣም ግጥም ናቸው። በቃ የሆነ ለካፕል ማለት ነው ካፕልነት ቢሆን የምትቀበሉትና የማትቀበሉት ሰው አለ። ሶ እንደዛ ቢሆን በጣም የተሻለ ነው ብዬ አስባለሁ። እኔ ግን አኗርን ያልተቀበልኩበት ምክንያት ያው ልጅ ስለሆነ ብቻ ነው እንጂ ሌላ ነገር ንቀት ወይም ደግሞ ሌላ ነገር እንዳይመስላችሁ። ቤተሰብ ግን ትንሽ አደግ ማለት አለበት ብዬ አስባለሁ። ከሶፊያ ጋር ትንሽ ግራ ያጋባል በሚለው ነው። ቤተሰቦች ትረዱኛላችሁ ብዬ አስባለሁ። ከዛ ውጭ ግን ሶፊያ እንደምታውቋት ብዙ ጠንካራ ሴት ናት። እኔ በጣም ነው የምወድላት። የምሰራቸውን ቪዲዮዎችም የምታደርጋቸው ነገሮችም በስልክ ራሱ ሰው ሲያወራት ኩራት አታውቅም። እውነት እንደዚህ እንደምታየዋት እንደ ሀረካቷ በውስጥ የማታወራችሁ ነው የምትመስለው፣ ግን በጣም ከዩቲዩብ ወራች ሁሉ በጣም ትለይብኛለች። የምሬ ነው ስታወራት፣ ወዲያው ነው የምትመልሰው። ቴሌግራም ምናምን ኦ ማይ ጋድ! የሆነ የሆነ ነገር ስታማክሯት እሺ ነው የምትለው። ምንም እምቢ አትልም እና ፍጥነቷ ራሱ ስትመልስ አንዳንድ ሰው አይቶ ምናምን ዝም ይላችኋል አይመልስላችሁም መልስላችሁም ደም ነው የሚያፈራው እሷ ግን በጣም በቃ ትህት ያላት ትህትና የተሞላባት ልጅ ናት እንደዚህ እንደምታይዋት ብቻ አይደለችም እና ሶፍዬ በዚህ አጋጣሚ በጣም ነው የምወድሽ በድጋሚ ህይወትሽ በህይወትሽ የሚመጣው ሰው መልካም እውነት ደስተኛ ሆነሽ የምትኖሪበት ነው ያድርግልሽ። እላለሁ ከወዲሁ እዚህ ጋር ደግሞ ማህዬ ኮንግራ ኮንግራ ሀምሳኬ ገብታለች። ማህዬ ማህዬ እንግዲህ በጣም የምንወዳት የምናከፍራት የሀሰን ባለቤት እንዲሁም ደግሞ የጨረቃ ፋሚሊ መከታ ናት። የቡቡ ደግሞ መልካም እህቱ ናት። የሀይሚዬ ያው መልካም ጓደኛዋም እህቷም እናቷም እንደምንም ብሏት በቃ ሴት ልጅ እንደ ሁሉ ነገር ነው የምትመደበው። ያው በዛን ሰዓት ሀይምዬ እንግዲህ ሆስፒታል በነበረ ሰዓት ደፋ ቀና ብላ አስታማታለች። ሲቀጥል ደግሞ አሁን ራሱ በሷ ህይወት ውስጥ እና በመቡ መሀል የሚመጣውን ህይወት ሮዚ ምን አይነት ነገር ሴራ፣ ምን አይነት ሴራ እየተነስ እንደው ያያያችሁ ነው በቃ እንደራሷ አስመስላ በጣም በቃ እየተከራከረች በቃ፣ የሆነ ጩኸቷ ራሱ ይታየኛል፣ የእውነት እንደምትከራከር ማለት ነው። እና በጣም ደስ ብሎናል፣ 50 ኬ ስለገባሽ ኮንግራ። በዚህ ባጭር ጊዜ ውስጥ ነው 50 ኬ የገባችሁ። እንግዲህ ምን ላይ ነው ጠር ላይ ነው ምናምን፣ አካባቢ ኦልሞስት አምስት ወር ወይስ ስድስት ወር ቢሆን ነው ይሄ ቻናል ከተከፈተ፣ ውድ ቤት ሰዎች ከንትና ከብሩኬ ልደት በኋላ ነው ምናምን ነው የተከፈተ ይሄ ቻናል አይ ቲንክ ገብቻ አላየሁትም፣ መቼ እንደተከፈተ ግን በጣም ፈጥኗል። በጣም በጣም ከምላችሁ በላይ ማለት ነው እና በዚህ አጋጣሚ ሐሰንም እንኳን ደስ አለህ ባለቤትህ 50 ኪ ገብታላለች። አንተማ 100 የ100 ኪውን ሰለብረቲ አከበረ እንዴ? አላከበረን ሐሰን? ስታከብር ማዘን የሞተው ሴሌብሬቲ ሴሌብሪቲ ብቻን በልታረከው ቲክቶክ ላይ ብቻ ነው እህቱ ስታከብርለት ያየሁት ማለት ነው። ሶ አሁን ማለት ነው አንድ መቶ ሃምሳ ምናምን ሺ ከመቶ አልፏል፣ አንድ መቶ አልፏል ስልሳ ምናምን ሺ ብለህ የማሂንም ያንተንም ባንድ ማክበር አለብህ። ምክንያቱም በአንድ ባንድ ድንጋይ ሁለት ወፍ ማምታት የሚባለው እንደዛ ነው የሚባለው እንደዛ ማክበር አለብህ። ማህዬ ከዚህ በላይ እንጠብቅሻለን ገና በዚሁ መልካምነትሽን ውብነትሽን ያስቀጥለው ፈጣሪ ማለት ነው። ለሀይሚዬ መልካም ጓደኛ ስለሆንሽ እህትም ስለሆንሽ፣ እንዲሁም ለቡቡ በጣም የቅርብ እህት ስለሆንሽ በጣም በጣም አርጌ ወድሻለሁ። በዚህ አጋጣሚ ማሄዬ ሀሰንም እንደዛው እናመሰግናለን። ቤተሰቦችም በዚህ አጋጣሚ በጣም የማመሰግነው የማሄንም፣ የሀሰንንም፣ የሁሉንም ያው የብሩኬ ና የሀይሚን ብቻ አይደለም የሁሉንም ማለት ነው። ያው ትኖራላችሁ የሁላችሁም አንድ ቤተሰብ ነው በአንድ ቤተሰብ ነው የሚጠራውና ማህየም ባጭር ጊዜ ነው የተዋወቅናት። ብዙ ጊዜ ከቡቡ ጋር ስትመጣ ብዙ ነገር ስምንሰጣት ነበረ። ያ ሁሉ ነገር ተረስቶ ግን ዛሬ ላይ ዋው በቃ የሚጣፍጥ ፍቅር ነው ያሳየችን ማለት ነው። የእህትነት የጓደኝነት ብዙ ነገር ነው ያስተማረችን ና 50 ኬ ስለገባች በጣም ደስ ብሎኛል። ማለት ባልተጠበቀ እንደማንኛውም ሰው አጨብጭባ ወይም ደግሞ የሆነ ብዙ ነገር ምን ብላ አይደለም። 50 ኬ የገባችው ሰርታ ነው። በቃ በሰራችሁ ልክ ነው ያገኘችው እንደማንኛውም አልቅሳ ወይ አፈቀርኩ ብላ ምናምን አይደለምና በጣም ገርሞኛል። 50 ሺህ በመግባቷ የገረመኝ ምንድን ነው የቅናት ሳይሆን በቃ እንደዚህ ምንም ነገር ሳይጨበጨብል ነው ቻናሏል እንደዚህ የሆነው አምሳ የገባው ወደ መቶ እንጠብቃለን ማለት ነው። በዚህ አጋጣሚ ማሂሻ ኮንግራ ብያለሁ። ቤተሰቦችም ኮንግራ እናመሰግናለን። ወደ ሌላው ርዕስ ሄድላችሁ ደግሞ እንግዲህ ጁማ ነው እንግዲህ በጁማው ቀን ማለት ነው። አዳዲስ ፍቅረኛ ሞች ነው ያየሁት ማለት ነው። እንግዲህ ይህን ሰውዬ ታውቁታላችሁ። ይህን ሰውዬ ነው እኔ የማምለው ማለት ነው። ይህን ሰውዬ ታውቁታላችሁ። ይችን እንስትም ታውቋታላችሁ ብዬ አስባለሁ። ውድ ቤተሰቦቼ ኦማይ ጋድ፣ ሰሞኑን ማለት ነው ቅልጥ ያለ ፍቅር ውስጥ ናቸው። ቅልጥ ያለ ማለት ነው። ከዚህ በፊት እንግዲህ ሚፍታህን ታውቁታላችሁ። ከማንም ሴት ጋር ሲነካካ እኔ አይቼው አላውቅም። በህይወቴ ሀይሜን ብቻ ነው ሲነካ ያየሁት፣ ለሰላምታ ማለት ነው። ሰላምታም ሆነ ሴት ልጅ ምንም ሰላምም አይልም፣ ምንም አይልም። ብዙ ጊዜ አየዋለሁ። እንደሱ አይነት ቁጥብ ወንድ የለም። እንዴ የዚህ ልጅ እምነት የተለየ ነው እንዲስ እስከምል ድረስ አንዳንዴ፣ ብዙ ልጆችን በውስጥ አማክራለሁ። እና እንደዛ ስለሆነ ነው ምናምን ይሉኛል። እና አሁን ከናዲጋ በእንደዚህ አይነት መልኩ ሲመጡ ኦ ማይ ጋድ፣ ተመጣጣኝ ናቸው ደግሞ፣ ለካፕል ለመሆን ተመጣጣኝ ናቸው። ዛሬ ፊቷ ላይ ዛሬ ነው ትናንትና ትናንትና በተለቀቀው ቪዲዮ ፊቷ ላይ ሜካፕ አለ ምናምን እያሉት ማለት ነው በእንትን ጠርጎ ሲያሳይ ነበረ እና ምርጥ አበሻ ብዬሻለሁ። ምርጥ አበሻ፣ በውበቷ የማትደራደር አለሜካፕ ስማርት የሆነች እንስት አግኝተሃል። በዚህ አጋጣሚ ሀይሚ ምክር ሰምተሃል። ምክንያቱም ሀይሚን አመስግናት፣ አመስግናት ሀይሚን። ምክንያቱም ብዙ ሲያማክራት ሰምተናል ብዙ ጊዜ ማለት ነው። እና ወስነህ እዚህ ህይወትህን ስላሳመርክ የህይወትህን አጋር ስላገኘህ በጣም ደስ ብሎናል። ትገባሃለች ናዲ የሚገባሻል። በእርግጥ ብዙ ቦታ ላይ አያታለሁ ናዲየን፣ ግን ከነዛ ውስጥ ምን ያክል ርቀት እንዳላት ማጣራት ያንተ ፋንታ ነው ምክንያቱም እኛ እንግዲህ ሚፍታህን ከዚህ በፊት እኔ ያቸው አላውቅም እንደዚህ ሆኖ ከሴቶች ጋር ምናምን እንደዚህ ሲነካካ ቸው አላውቅም። እኔ ከሀይሚ ጋር ብቻ ሲነካካ ቸዋለሁ ከዛ ውጭ ግን ጥጉን ይዞ ምናምን ነው ቪዲዮ ቢሰራ የሆነ ሴሌብሬት ቢጠራ ምናምን ጥግ ላይ ቆሞ ነው እማየው ብዙ ጊዜ። ማለት ና ስለ ሚፍታህ ብዙ ጊዜ ጠይቃለሁ፣ የእምነት ልዩነት አለው ወይ እያልኩ ጠይቃለሁ። ማርያም ነው ምላቸው ጓደኞቼን ቦስ ጠይቃቸዋለሁ። ከዛ አንዳንድ ልጆች ነገሩኝ ና ኦኬ ያ ነው ብዬ አሴፍት አድርጌው አምኜ ተቀብያዋል። ና እሱን የምታፈቅረውን ሰው በቃ በመንካ እና ባለመንካቱ እንለየዋለን ብዬ እንትን ሁሌ አስብ ነበርና ዛሬ ስለተሳካለት በጣም ደስ ብሎናል። እናመሰግናለን በጣም በዚህ አጋጣሚ ማለት ነው። ምኞት ስለተሳካ ምክንያት ሁልጊዜ ዳሩን ይል ነበር። ቡሩኬና ሀይሚን ዳሩን ዳሩን እኛ ረጅን ሲል ነበር ብዙ ጊዜ ማለት ነው። እና ኮንግራ ብያለሁ በዚህ አጋጣሚ ማለት ነው። ሚፍታህ ና ናዲ ማለት ነው። በርቱ፣ ቀጥሉ አለን ከጎናችሁ ማለት ነው። አሁን በጣም አምሮባቸኋል። በጣም ማለት ጉዟቸው ደስ ይላል። ግን ለምን እንደሆነ አላውቅም። የቶቻናል ሴትና ወንድ ሲሆን ድምቅ ይላል፣ በቃ እኔ እንጃ ለወሬው ራሱ ለማሽቃበጥ ራሱ ይመቻል። እውነት ለመናገር ለምን ለምን ይዋሻል? የምሬ ነው የምላችሁ እና ይመቻችሁ። መልካም የትዳር ዘመን ያርግላችሁ፣ መልካም የፍቅር መጣመር ያርግላችሁ። ብለናል ማለት ነው አለን። ውድ ቤተሰቦቼ መልካም ምሽት ይሆንላችሁ። ባይ ባይ። የተወደዳችሁ ቤተሰቦቻችን ባይ ባይ።